እንዴት ናችሁ? አዲስ መዝናኛችን አሁንም ቀጥሏል። ዛሬ ደግሞ በአዲስ መዝናኛ የእንግዳ ሰዓታችን ከ27 አመት በላይ በኪነ ጥበብ ውስጥ በሚታወቅ የኪነ ጥበብ ባለሙያ ጋር ቆይታ አደርጋለሁኝ። እንግዳሽ ማናው ካላችሁ ውስጥ ገብተን አብረን እናያለን። የሚያስጎበኘኝ ቦታዎችም ይኖራሉ። ከኛ ጋር ቆንጆ ጊዜ እንደምታሳልፉ እርግጠኛ ነኝ። አብረን ወደ ውስጥ እንግባ። ሰላም ነህ? እንዴት ነህ? ደህና ነህ? አየሩ ደስ ይላል። ጸጥ ብለህ ያ ነበርክ ነው። እስኪ እንዴት ነው? ደህና ነው። ሰላም ነው። እንኳን ደህና ቆየህ። እንዴት አለ ስራ? እንዴት ነው? ሰላም ስላገኘሁህ ደስ ብሎኛል። እንግዲህ ስለአንተ ልናወራ ነው ዛሬ። በጣም ብዙ ስራዎች አሉ በቴአትር ቤት በተለይ ብዙ ሰዎች ያውቁሃልና መጀመሪያ ግን ራስን አስተዋውቅልኝ እና ወደ ጨዋታችን እንቀጥላለን። እኔ ማስረሻ ገብረ ማርያም ባላለው ያው በቅጽል ስም ቤቢ በሚል ብዙ ሰው ያውቀኛል። የቲያትር ባለሙያ ነኝ። ሁን ያለፉት ሃያ ስድስት ሃያ ሰባት አመት አካባቢ በህፃናት ቲያትር ቤት ይህን ይመስላል። እንግዲህ በደንብ ያውቀዋል። ከዛ ውጭ ደግሞ ህጻናት ቲያትር እንግዲህ ልጆችን ቀርበን እንደነሱ እንድንሆን ዲያሎጋችንን ድምፃችንም ይቀያየራል፣ እና ልጆች በጣም ይወዱሃል። የእኛ ሀገር ያለው ቲያትር እንግዲህ የህጻናት ቲያትርን ብዙ ጊዜ አካታች አይደለም ነው የሚባለው። ና ለምሳሌ አሁን ሁሉም ቲያትር ቤቶች ውስጥ የህጻናት ቲያትሮች አይታዩም። ህጻናትና ወጣቶች ቲያትር ቤት ብቻ ነው በትኩረት የሚሰራው። ና እንደው በዚህ በ ሀያ ሰባት አመት ሂደት ውስጥ የነበረው ምን ይመስል ነበረ? ምን አይነት ቆይታ ነበረ? እንግዲህ ባለፉት ሃያ ሰባት ዓመታት እኔ በደረስኩበት ጊዜ ማለት ነው፣ የህፃናት ቲያትሮች እጅግ በርካታ የህፃናት ቲያትሮች ተሰርተው ለተመልካች ቀርበዋል። አዲስ አበባ ላይ ብቻ ሳይሆን ከአዲስ አበባ ውጭ ባሉ የክልል ከተሞችም የማስታውሰው እንደ ደሴ፣ አሰላ፣ ማዳማ፣ ድሬዳዋ እንደዚህ በተለያዩ በግልም በቲያትር ቤት ደረጃም እንደዚህ ለመስራት ተሞክረዋል። ግን ያው በቂ ነው ወይ? እንኳን ክልል ከተሞች አይደለም ለአዲስ አበባም ተመልካች በቂ አይደለም። ምክንያቱም ያለው አንድ የህፃናት ቲያትር ቤት ነው። በግል በተለያዩ ሆቴሎች እና ሲኒማ ቤቶች ውስጥ የሚሞክሩ ልጆች አሉ። እዚህ የነበሩም እዚህ ያልነበሩም ልጆች የእነሱን የግል ጥረት በግል ያደንቃለሁ። አንደኛዋ በግንባር ቀደሞ አስታወሽኝ በነጋነች በጣም አደንቃለሁ። በግል እንደዛ መንቀሳቀስ ነው የሚሞክር ያለው። ከዚህ በፊት አዶት ሲኒማ ላይ ማጅራ ሚል እዚህ ቤት የታየ የሰለሞን መንግስቴ ቲያትር ነው ያዘጋጀሁትን። አዶት ሲኒማ ለአንድ ለአምስት ወር አካባቢ ያህል አሳይተናል። ካልተሳሳት ቆልሞስ ከሰባ በላይ የህፃናት ቲያትሮች ላይ ተሳትፎ ያለው በአንድ ወቅት ስንቆጥር ማለት ነው፣ ደግሞ ከዛ በኋላ ያሉትን ሳንቆጥር ማለት ነው። እና ቲያትር ቤቱ ደግሞ የሰራቸው እኔም የሌለሁባቸው በጣም በርካታ ስራዎች አሉ። ሰባት ዓመትና ከዛ በላይ ነው። በተለያየ አጋጣሚ ልትገናኝ የሆነ ሰዓትም አሳልፈሽ ብዙ ትዝታዎች ይኖራሉ። 27 ዓመት አሳልፈሽ እኔን አይደለም አክቹዋሊ የገጠመኝ ግን፣ እኔም እዛው ፓርት ላይ ስለነበር ጓደኛ ፓርትነር የገጠመው ግን፣ እኔም አልቻልኩም ሳቄን መቆጣጠር። ልጆች ከመደበኛ ትርኢቶች ውጪ በትምህርት ቤት ይመጣሉ እና እንደሱ ሲሆን በጣም ከባድ ነው ማኔጅ ማድረግ፣ ምክንያቱም ይተዋወቃሉ። አንደኛው ፓርትነር አብሮ የሚሰራው ልጅ ሁለታችን ልጆች ሆነን ነው የምንሰራው። እሱ በእንትን ነው፣ ምንድን ነው ይሄ፣ በረባሶ ጫማ ጎማ ጫማ ዋና ክፍት ነው ጣቶቹ፣ ሁለት ጣቱ ሁለት እግሩ ላይ እንደዚህ የተደራረቡ ናቸው እንደዚህ የተደራረቡ ናቸው። እና በተፈጥሮ ማለት ነው በተፈጥሮ ከዛ ልክ እየሰራን እናሱን መሰለ ጀምረን ጥቅ ሲል የፊተኞቹ ልጆች መጀመሪያ እንዴ እግሉ አሉ እግሉ እግሉ ሲሉ ከጎን ሌላው እግሉ እግሉ ጣቱ እግሉ የኋለኛው ኋለኛው ረድፍ ተነሳ እያለ ወደ ኋላ ድረስ ማለት ነው እግሉ እግሩ አዎ፣ እግሩ ጣቱ እግሩ እግሩ ወይን ቲያትሩ ቀረና፣ እግሩ እግሩ የሚለው ነገር ቀጠለ ማለት ነው። ሶ ያኔ ሳቅሽንም መቆጣጠር ሊከብድ ይችላል። እነሱን እንደገና ዝምብለሽ ደግሞ ወደ ሲስተም ወደ ቲያትሩ መመለስ በጣም አስቸጋሪ ይሆናልና እንዲህ አይነት ነገር ይገጥማል። ስለዚህ ሌሎች ጨዋታዎችን ደግሞ ውስጥ ገብተን ትያትር ቤቱ ውስጥ ያለ ነው እና በጣም ታሪካዊ ቲያትር ቤት ነው። በጣም ብዙ ሰዎችን ያፈራ ነው። ሌሎች ጥያቄዎች አሉኝ በጣም ብዙ። ስለዚህ ውስጥ ገብተን ደግሞ እያሳይልኝ እናውራ። ይሄ በነገራችን ላይ የቲያትር ቤቱ ግቢ ሆኖ ጀርባው የወክማም ነው። ለሁለት ነው ያለነው፣ የወክማዎች ነው ቦታው ጋርደኑ ምናምን። ስለዚህ እዚህ አረፍ ብላችሁም ትጫወታላችሁ። ትጫወታላለህ? አዎ። በዚህ ጋር ስፖርት ቤት ጂምናዚየም አለ። ትልቁ ጂምናዚየም ይሄ፣ ደግሞ ትንሹ ጂምናዚየም ይባላል። ሁለት ተቋም ነው ያለው ግቢ ውስጥ። ያ ያቺ አዳራሿ እና ከዛ ደግሞ የፈረሰ ቢሮ አለው። የቆርቆሬ የነበረው ቢሮ በጀርባ ያለ ቢሮዎች የነበሩበት ምናምን ቦታ አለ። መግቢያው በዚህ ነው። ከውጭ ሲመጡ ተመልካቾች ይሄ ትንሹ ጂምናዚየም ነው። ቲያትር ቤቱ በዚህ ይገባል። መጀመሪያ እንግዳ እናስቀድም መሰለኝ። ነባሩ የህፃናት ቲያትር ቤት አዳራሽ ነው። መድረካችን እቺ ነች። ለረጅም ዓመታት ይሰራልበት፣ ብዙ ትውስታ ያለበት ቲያትር ቤቱ ከተጀመረ ጀምሮ የነበረው ነገር የነበረው መድረክ ይሄ ነው ተቋርጦ መልሶ ተዘግቶ 83 ላይ በነበረው የመንግስት ለውጥ እንደገና 86 ሲከፈትም ያለው መድረክ ይሄ ነው። ከፊት ብቻ የተወሰደ የተቀጠለው እንደዚህ ልክ እንደ ኦርኬስትራ ቤዝ አይነት የሚመስል ሆኖ የተቀጠለው መድረክ በኋላ ላይ ነው። በስንት ዓመተ ምሕረት እንደሆነ በእርግጥ ትክክለኛ ቁጥሩ የለኝም። መድረካችን ግን ቺን ትመስላለች። በጣም ጠባብ ነች። በጣም ፈጠራን የሚገድብ ነው። የህፃናት ቲያትር ደግሞ እንደምታውቂው መሯሯጥ ቢያ ይበዛዋል? ስለዚህ ብዙ ጊዜ ዳይሬክተሮች ፈጠራቸውን ለዚህ መድረክ በሚሆን መልኩ ቆጥበው ነው የሚሰሩት፣ ማለት ነው መድረኳ እንደምታያት ጠባብ ነች። ላይቶቹ ለቲያትር ተብለው የተሰሩ ላይቶች አይደሉም። እነዚህ ኖርማል ፓውዛዎች ናቸው። ረጅም ዓመት ይጠቀምባቸው የተወሰነ ጊዜ ብቻ ከሀገር ፍቅር ቲያትር ያገኘ ናቸው። የተወሰኑ መብራቶች ነበሩ፣ አይ ቲንክ ውስጥ ላይ ያሉ መሰለኝ፣ በጣም ጥቂት ናቸው። በአጠቃላይ ለቲያትር ተብሎ የተሰራ ስቴጅም ስላልነበር በጣም ጠባብም ስለሆነ እንግዲህ ፈጠራን ገድበንም ግን እንደምንም ደግሞ ሕፃናቱ ትርኢቶችን ማየት ስላለባቸው ቲያትሮችን፣ ባህል ዘመናዊ ሙዚቃዎችን፣ የሕፃናት ፊልሞችን ማየት ስላለባቸው በዚህ ቤት ውስጥ ለረጅም ዓመታት እንግዲህ እስካሁን ድረስ አሁን እስከተቋረጠበት ጊዜ ድረስ በዚህ ቤት ውስጥ ሰጥተናል። በጣም ታሪካዊ ቤት ነው። እዚህ ላይ በፊት በጣም ብዙ እርሳቸውን የለቀሙ የመታፈን አደጋ ፐርፎርማንስ ላይ ያጋጠመ ይሄ በሁለቱ በኩል እዚህ ጋር አሁን ስፒከር ስላለው ነው እንጂ ይከፈታል። ቆይ ቀስበህ እዚህ ጋር ያለው ይሄ ይሄና ይሄ እንደዚህ ሬክታንግል እና በዛ ጋር ይከፈታል። ና ዩዣሊ ኛውን አንጠቀሙም፣ ስፒከር ስለሚያርፍበት። አንዳንዴ ግን በፊት ላይ ስፒከር መሬት እያለ በዚህ ገብቶ በዛ የመውጣት ምናምን ነገር ነበርና ውስጡ በጣም ጨለማ ነው። በዛ ላይ ብረቶች ስላሉ ነፍሱን ይማርና አሁን አልፏል፣ አንዳዊት የሚባል ባለሙያችን ቲያትር እየሰራን አስታውሳለሁ። ስደተኛው ነብር ምናምን የሚል ቲያትር ላይ ውስጥ ገብቶ የሚወጣበት ቦታ ነበር። የሚወጣበት ቦታ ላይ ቀረ። ኦኬ ለካ ልብ ህመምተኛ ነበርና አፍኖት እዛው ውስጥ እንትም ብሏልና፣ እኔና በሀይሉ ይመስለኛል መተን ኢምፕሮቫይዝ አድርገን ምናምን ወደ ውስጥ ገብተን አወጣ ነው። ከዛ መነቃ ቲያትሮ ቀጠለና፣ እንዲህም አይነት አጋጣሚዎች ይኖራሉ። መድረክ ላይ አንዳንድ የተሰነጣጠቁ ነገሮች እያሉ ተወዛዦቹ እጃቸው እግራቸው ምናምን የበሳት ነገር ምናምን ሁኔታ አለ። አሁን ደግሞ አዲሱን ቲያትር ቤቶቹ ታሳየኛለህ። እንደ አዲስ ለእኔም አሁን ገና ሁለት ሶስት ቀን ስለሆነ ያየሁት እንደ አዲስ ነው። አብሬ ማሳየሽ ስለዚህ በቅርብ ስለተመረቀ። አዎ፣ በቅርብ ነው የተመረቀው። ወደዛው የህፃናት መለማመጃ ወርክሾፖች ወይም ስልጠና ማዕከላት የሙዚቃ መለማመጃቸው ሙዚቃ መሰልጠኛቸው ውዝዋዜ መለማመጃ፣ ውዝዋዜ መሰልጠኛ እና የተለያዩ ወርክሾፕ ሩሞች ናቸው ያሉት። በጣም ነው የሚያምረው ህንፃው። የተሰራ ነገር የለውም። በጣም ነው የሚያምረው ህንፃው። እንግዲህ የህፃናትና ወጣቶች ቴአትር በአዲስ ህንፃ ስራ ጀምሯል እና ከተመረቀም ያው ጥቂት ቀናት ነው። እስኪ ሂደቱ ምን ይመስል ነበረ? መቼም በቀላል ወደዚህ አይነት ከፍታ ይመጣም፣ ስራዎች ይኖራሉ እና እስኪ ሂደቱን እናንተ። ሂደቱ እውነት ለመናገር ከኢንሽሽኑ ጀምሮ ይህንን በቅርበት ተካፍሎ ከማስፈጸም ጀምሮ፣ በተለይ ኪነ ጥበብ እንደ ኪነ ጥበብ ዘመናዊ የሆነ ሆለስቲክ የሆነ ስቴጅ ያስፈልገዋል የጥበብ ለሀገር ግንባታ ለሀገር ማሰራራት ያለው ፋይዳ በጣም ትልቅ ነው። አንድ ማህበረሰብ ሸልጥን ወይም ምክንያታዊ ይሁን ከተባለ ወይም ስልጣኔውን ወደ ከተባለ ደግሞ ማለት ያለውን ለውጥም ደግሞ ሪዚሊየንት አርጎ በአሳይ በላይነት ከመገባት አኳያ ክነጥበብ ትልቅ ትልቅ ጠዋት ማታ ስለችን ሳይሉ በቅርበት የተመራ በቅርበት በዚህ ደረጃ በአጭር ጊዜ ውስጥ እንዲጠናቀቅ የተደረገ ዘመናዊ በጣም የሚያጓጓ ትልቅ ህንፃ ነው እንዳየሽ። እና ጆርኒው ቀላል አይደለም። ጌም ዞን ው በሚያቸው ልጆች በዘመድ ታስረው የሚወጡ የሚወርዱበት ነው። እ እንኳን ብዙ ን ትያትር ለማየት የሚመጡ ልጆች ልጆች እስከሚጀምር ትያትሩ ነው ወይስ ለመጫወት መምጣት ይችላሉ። ለመጫወት መምጣት ይችላሉ። በብዛት ትያትሮቹ የሚኖሩት ዊኬንድ ላይ ነው። ቅዳሜና ሌላውን ቀን ትምህርት ቤት ላይ ስለሚኖሩ ይመጣሉ ተብሎ አይታሰብም። ግን በዛን ቀን ለመዝናናት ለመጫወት ትያትሮች ለማየትም ሊመጡ ይችላሉ። በጣም ትልልቅ መጫወቻዎች ናቸው ያጓጓሉ። ኔ ፍልጫት በዚህ ድሜሽ ያምራሉ በጣም ለረጅም አመታት እኛም ጋር ጥያቄ የነበረው ይሄ ነው። ዋነኛው ጥያቄ የነበረው ልጆች ትርኢት እስኪጀምር ድረስ የሚጫወቱበት የሚዝናኑበት ቦታ አልነበራቸውም። ለሕፃናቱ ን ምግብ ፋስትፉድ ምናምን የሚያቀቡበት ቦታ አልነበረም። አሁን ግን ይሄ በበቂ ሁኔታ የተመለሰበት ይመስለኛል። በጣም ደረጃውን የጠበቀ መዝናኛ መጫወቻዎች አሏቸው። እነዚህ ደግሞ ከታች ያየሻቸው ሬስቶራንቶቹ፣ ምናምን ሱቆቹ ሲከፈቱ ወላጅም ልጆቹ ትርኢቱን እስኪያዩ ድረስ እዛ ተዝናንቶ የሚፈልገውን በልቶ ጠጥቶ ሊጠብቅ የሚችልበት ሁኔታ አለ ማለት ነው። አሁን ያለነው ወደ አዳራሹ የተመልካች መግቢያ በር ነው። እዚህ ጋር የምታያቸው ሁለት ሊፍቶች አሉ። በነሱ መጠቀም ይችላል። የአካል ጉዳተኞችም ለዚሁ ሊፍት አለ፣ ለአካል ጉዳተኞች የሚሆን አካል ጉዳተኞች ሊፍቱ ወስዶ ልክ ለነሱ የተዘጋጀ መግቢያ አለ። እዛ ጋር ራፕ ያደርጋቸዋል። ትኬታቸውን ከያዙ በኋላ በዛ ጋር እንዲገቡ ታስቦ የተሰራ ነው። ይሄ ደግሞ እ አንደኛው ሲኒማ ቤታችን ነው የምታየው። በጣም ምቹ ነው ለልጆች በጣም ተስማሚ የሆነ ነው። ለአካል ጉዳተኞችም መግቢያ ሊሆን ይችላል። በጣም የሚያምር ፎቁ አለ በላይ በኩል መግቢያ ያለው ኦኬ። በላይ ሌሎች መግቢያዎች አሉት ለእነዚህ ወንበሮቹ ምናምን በጣም ምቹ ናቸው። በናት ያሉት ሊሆን ይችላሉ እነዚህ እግዲ የዓለም አቀፍ ስታንዳርድ የጠበቀ ሲኒማ ቤት ይዘት ነው ያለው። ላይት ሲስተሙ ቆንጆ ነው። ሳውንድ ሲስተሙ በጣም ጥሩ ነው። ምናልባት አሁን የሚታየው ፊልም ያው ላይት ለቀረጻው ብለን ስለበራ እንትን የሆነው እንጂ ይጠፋል ይጠፋል። በጣም ምቹ የሆነ ነው። ሳውንዱ እንደምትሰሚው ክሊር ነው። አሁን ደግሞ የምንገኘው እዚህ ሶስተኛ ፎቅ ማለት የዋናው ህንፃ ሳይሆን ሶስተኛ ፎቅ ላይ ያለውና ዋናው የትያትር አዳራሽ ላይ ነው። ይሄ የትያትር አዳራሽ እንግዲህ የእናንተ የኛ ነው ብቻ ሳይሆን ለከተማው ለሀገሪቱም ህፃናትና ወጣቶች ተብሎ የተገነባ ነው። አዳራሽ ነው። እዚህ ናቸው ወንበሮች አንድ ሺ ሁለት መቶ በላይ ተመልካቾችን መያዝ የሚችሉ ናቸው። ፎቁም ከላይም አለው ማለት ነው። እንደምታዩ ዊንግና ዊንግ ላይ ያሉ ቦታዎች አሉ። በዛ ጋር ያለው የአካል ጉዳተኞች መግቢያ ነው። አካል ጉዳተኞች ጀምሮ በራሳቸው ሊፍት አማካኝነት ቀጥታ መጥተው ወደ አዳራሾች መግባትና ትርኢቶችን መከታተል ይችላሉ። ይሄ የምትመለከችው ስቴጅ እንግዲህ ለቲያትርም ለሙዚቃም ተብሎ የተሰራ መልቲ ፐርፐዝ ያለው ስቴጅ ነው። ይሄ እንግዲህ እንደምታየው ነው። ውበቱም ምኑም በጣም ነው የሚያምረው። ምቾቱ ራሱ ትረግጠው ገና የቲያትር ስራዎች አልተጀመሩበትም። ተመርቆ ተከፍቷል። አሁን በቅርብ በህፃናት ቲያትሮች ከፍተን በቲያትር ደግሞ እንደ አዲስ እናስመርቃለን ብለናል። መድረክ ላይ ነው የወጣ ነው እኔ ንሽ አስፈራል መለኛው መድረክተለይ ከተመልካሽ ጋር ሲሆን ያስፈራል። ስቴጅ እንግዲህ ከፊት የምታየው ይሄ ይሄ ክፍል የኦርኬስትራ ቤዙ ነው። ኦርኬስትራ ቤዙ ማለት ሃይድሮኒክ የሆነ ሲስተም ተገጥሞለት ከታች ሙዚቀኞችም ሆኑ ትያትረኞች ለትያትርን ፐርፐስ ከታች አንደኛ ፎቅ ላይ እዛው ልብሰው እዛው መሳሪያቸውን ይዘው ለሃይድሮሊክ ሲስተም ወደ መድረኩ ላይ በዚህ ነው የሚመለስ፣ ከምድር ከአንደኛ ፎቅ። ትንሽ የሚያስፈራ ይመስለኛል ሞከር ነው እንግዲህ። የምርቃት ላይ ግን ተሰርቶበታል፣ ተሞክሮበታል፣ መዝሙርም ምንም ማለት ነው። እነዚህም ስለዚህ ይንቀሳቀሳል። ሪቮልቪንግ ስቴጆች ወይም ሮቴቲንግ ስቴጆች የሚባሉት ናቸው። ለቲያትር ፐርፐዝ የተለያየ ሲኖች ለመቀየር የምንገለገልባቸው ናቸው። እንደምታዩ ሁለት መለስተኛ እና አንድ ደግሞ በጣም ትልቅ ሪቮልቪንግ ሪቮልቭ የሚያደርግ ወይም ሮቴት የሚያደርግ የሚሽከረከር መድረክ የምንሰራበት ነው ማለት ነው። ደስ ይላል በጣም። አሁን የህፃናቱ ውዝዋዜ የሚታይበት ስክሪን ነው፣ ለፊልም እና የተለያዩ ነገሮች የምንጠቀምበት ነው። እዛ ላይ የምታዩ ጥቁር ስክሪን ደግሞ ምናልባት አንዳንድ ንግግሮች የሚደረጉበት ወቅት በእርግጥ ለቲያትርም ትጠቀሙበታላችሁ ብለውናል። እንግዲህ አላቅም። ለቲያትሮች እንኳን ዳያሎግ ሲጠፋሽ ኢምፕሮቫይዝ ነው እንጂ የምናደርገው እዛ ላይ ያየን አንጠቀምም። ግን እንደዛም ሊሆን የሚችል ንግግሮች ምናምናምን የሚታዩበት ስላይድ አይነት የሆነ ስክሪን ነው። ለምትመለከቹ በጣም ነው የሚያምረው አዳራሹ። እንግዲህ እዚህ ላይ ደግሞ በዚህ ስታንዳርድ በዚህ አዳራሽ ስታንዳርድ ደረጃቸውን የጠበቁ ኪነ ጥበባዊ ስራዎችን ማቅረብ ደግሞ ከኛ የሚጠበቅ እንግዲህ፣ ወደፊት ምንድነው ሸክማችን ወርታ ማስካችን ማለት ነው። ለዚያ በደንብ እየተዘጋጀን ነው። አሁን በቅርቡ ሁለት የህፃናት ቲያትሮችን እንከፍታለን። በጣም በቅርቡ ከዛም ደግሞ ሌሎችም የአዋቂ ቲያትሮችም ሰርስም አድርገን በእኛ በራሳችን አሁን ደግሞ ጥሩ አጋጣሚ ምንድነው ቲያትር ቤቶች አራቱም ቲያትር ቤቶች እንደ አዲስ የአዲስ አበባ ከተማ አስተዳደር ቲያትር ቤቶች አስተዳደር በሚል ስለተዋቀሩ፣ ሁሉም የአራቱም ቲያትር ቤት ተዋንያን እንደ አንድ ሆነ ስለሆነ የምንሰራው እዚህ ላይ የአዋቂም የወጣቶችም ቲያትር በጋራ የምንሰራባቸው አጋጣሚዎች ይኖራሉ። አዲስ አበባን ሊያወጣት ከቡራንጉር ሰበራ ቅድም ላነሳ ነው ለህፃናቱ ይሄ አብረው የሚጫወቱት ነገር ከካራክተሮቹ ጋር እንደዚህ ነው እንደዛ ነው ለሚሉት ነገር ደግሞ ይበልጥ የሚያጎላ ይመስለኛል፣ ስክሪኑ መኖሩ ህጻናት ሲያቱ እንግዲህ። ማለት አሁን ለምሳሌ እዛ ቤት ያለው ቅድም ያየነው አዳራሽ ላይ ያሉት ነገሮች በጣም ፈጠራን ይገድቡ ነበር። ለዳይሬክተርም እንዳየሹ ያኛው መድረክ በጣም ጠባብ ነው። እንደዚህ ለቲያትር ተብሎ የተሰራ አይደለም። ግድግዳ አለው መሀል ላይ ስቴጁ በጣም ጠባብ ነበር። ከፊት የተቀጠለ ነው። አሁን እያየሹ ከሆነ ቆይ፣ ላቋርጥሽ ኦርኬስትራ ዙ እየወረደ ነው ወደ ታች። ኦርኬስትራ ዙ ወደ ታች ወርዷል። አሁን ደግሞ ወደ ላይ የመጣሉና እዚህ ላይ ባለሙያዎች ሆነው ታች ወደላይ ይመጣሉ ማለት ነው ለብሰው እና ልክ መነቃነች መጀመሪያ ካልፈራሽ ይህን ይመስላል። ተመልካቾች ሃይድሮሊክ ስቴጁ የሚባለው ማለት ነው ከታች አሁን እኛ ከላይ ወደ ታችን የገባ ነው ከታች ስላልሄድን ነው ከታች ልክ አሁን እንደዚህ ካለንበት ርቀት ሳይሆን ከታች እንደዚህ የኦርኬስትራ በይዙ ወይም ሙዚቀኞቹ ሊሆን ይችላል፣ ወይም ቲያትር ባለሙያዎቹ ከታች ወደ ላይ እንደዚህ ሊመጡበት የሚችሉ ሁ የተለያዩ ፈጠራዎችን በቲያትርም ልንጠቀምበት የምንችለው አይነት ነው፣ ማለት ነው። ይሄ በብዙ ኢንተርናሽናል ስቴጆችም ላይ ያለ የተለመደ ነው። ኦርኬስትራ ፕሌዝ ይባላል። አመሰግናለሁ እና አመሰግናለሁ ለእናንተ። ምንድነው ይሄ የሚያግዘን? ቅድም ወደ ተነሳሁበት ስመለስ ያኛው ስቴጅ አይተሽም ሆነ በቲያትርም ይሆናልም ከፊት የተቀጠለ ነገር ነው ያለው፣ በጣም ጠባብ ነው። የሕፃናት ቲያትር መርዋሯጦችን ብዙ ጨዋታዎችን የሚፈልግ ነገር ነው። ሶ ፈጠራን ይገድብ ነበር። አሁን ግን እነዚህ ነገሮች መሟላት ለዳይሬክተሩ ነፃ ሆኖ ሕፃናቱ በጣም ፋንታሲ ምናምን ያላቸው ነገሮችን ለማሳየት በደንብ ነው የሚያሳየው። እኔ ራሴ ኮፊል ያደረኩት አሰብኩት ልጆች ከዚህ የሆነ ካራክተር ሲወጣ እንዴት ሊደሰቱ ምናምን ሊሆን እኔ ራሴ መጥቻለሁ። በደንብ ቁልጭ ብለው ነው የሚያሳዩዋቸው። ለእነሱም ለላይትም መጋረጃዎቹ ሁሉም ነገር ናቸው። ለልጆችም ቀለል ያለ ነው። ምናልባት አንዳንድ ነገሮች ሊጨመሩ ይችላሉ። ከለርፉል የሆኑ ነገሮች ምናምን፣ ሳቢ የሚሆኑ ነገሮች ሊታሰቡ ይችላሉ። ይህ እንደምታየው በአዳራሹ በየትኛውም አንገል የተቀመጠ ተመልካች ስቴጁን በኢዝሊ ይመለከታል፣ መድረክ ላይ ያለውን ነገር በቀላሉ። ይሄ የስክሪኑ መዝጊያ ነው። ስክሪኑ የምንዘጋበት ነው። ላይት ሲስተሞች የተለያዩ አሉ። ከላይ በጣም እጅግ ዘመናዊ የሆኑ ላይት ሲስተሞች አሉ። ይሄ ደግሞ ዋናው የዋናው የቲያትር መድረኩ መጋረጃ ነው። በጣም ከርቭ ነው። ሌሎቹ እንትኖች እንደዚህ ፍላት ይሆን አይደለም። በጣም ነው የሚያምሩት። ይሄ ኦዲንስን ከእንትን ላለማውጣት፣ ይሄ በደንብ መዘጋቱ እንደዚህ መሆኑን በጣም ነው ደስ የሚለው። እስኪ ተመልካቾችን ልሰናበታቸው፣ ሊዘጋ ነው መጋረጃ። አሁን መጋረጃው እየተዘጋ ነው። ይህንን ይመስላል። ይገርምና እንደው እንደ ምን ስሜት አለው፣ እንደዚህ የተሟላ ቆንጆ ቦታ ላይ መተወን? ከባድ ኃላፊነት የሚጥን ይመስለኛል አይደለ? ምክንያቱም አሁን መድረኩም ምኑም ምኑም በአማረ ሁኔታ ላይ ስተውኝ ያንቺ ቶበና ስክሪንቱ ዳይሬክቲንጉ ምኑ ምኑ ያንን ስታንዳርድ የጠበቀ መሆን መቻል አለበት እና እኛንም የበለጠ አረፍ በመስል አደቀሙን አንዴ በለታች አ ሲያሽገረክርና እኔ ራሴ ከፈርቺ ነበር። ወደው ምንድን ነው ሸክም ሊሆን ይችላል ብዬ አስባለሁ። ባለሙያ ሆነ ምክንያቱም አሁን እንደዚህ በተሟላ አዳራሽ ውስጥ በተሟላ ነገር ላይ ወይም ደግሞ ሌሎቹ በጣም ብዙ ውበት ባለበት ቦታ ላይ እዚህ መድረክ ላይ የምታቀርቢው ነገር ውበት ከሌለው አደጋ ነው። ምክንያቱም ተመልካቹ እዚህ ጋር ያለው ነገር ውበት ኖሮት የማይስበው ከሆነ ሌላው አቴንሽኑ የሚስቡት ነገሮች አሉ፣ ውብ የሆኑ ነገሮች እና እነሱን ካየ ሞት ነው። ሳይተላለፍ ይቀራል ማለት ነው። ልጆች ደግሞ ባይኔቸር በደንብ ቶሎ አቴንሽናቸውን እንደዚህ ይዘሽ ትንካላሻቸው በስተቀር እንዲሁም እንደው ማያምርና ማይስብ ነገር እንኳን ቢኖር ወደ ሌላ ነገር ልትልል ይችላሉ። የሚቀርቡት ስራዎች ደረጃቸው እንደጠበቁና ልጆቹም በደንብ አቴንሽናቸውን ሰብስቦ ይዞ በደንብ መልእክቱን አንደርስታንድ እንዲያደርጉት የሚያስችል መሆን አለበት። ቆንጆ ቆይታ ነበር ያደረግነው ብዙ ነገሮችን አየሁኝ። በንጽጽር የቀድሞውን ትዝታዎችንም እውነት ለመናገር በርካታ ባለሙያዎችን ያፈራ ቤት ነው፣ መታወስም ክብር የሚገባ ቦታ ነው። አሁን ደግሞ ከጊዜው ጋር ተሻሽሎ፣ ይህም በመሰለ ቦታ ላይ መምጣታችሁ በጣም ደስ ይላል። ቆንጆ ጊዜ ያሳለፍነው፣ በጣም አመሰግናለሁ። መነሳት አለበት ብለን ታስበ ነገር ካለ እንጨምር። ከዚህ በፊት መንግስት ይህን ቢያደርግ እንል ነበረ። አሁን እንግዲህ በመንግስት ደረጃ ይህን የመሰለ ቲያትር ቤት ተገምቶልናል፣ የረጅም ጊዜ ጥያቄ ተመልሶልናል። ሶ አሁን ደግሞ ሌሎች አካላት፣ ሌሎች ስቴክሆልደርስ ህጻናት ላይ የሚሰሩ ድርጅቶች ሊሆኑ ይችላሉ፣ ወላጆች ራሳቸው ማናችን ነው፣ ሁላችን የሚመለከተን ማለት ነው። ለህጻናት የሚሆኑ ስራዎችን እንዲደግፉ፣ እንዲያበረታቱ ተቋማት፣ አሁን የመንግስት ተቋማት ህጻናት ላይ እንዲሰሩ ጥሩ ነው ብዬ እመኛለሁ። ለመንግስት ኪነጥበብ ያስፈልጋል። ወጣቶች የሚሆኑበት የኪነ ጥበብ ሀብ ያስፈልጋል። እንደ ሀገር ከኪነ ጥበብ ሀሳብ ማግኘት መቻል አለበት። በአስተባይ የበላይነት ነው እሱ ኪነጥበብ በአሳቢ በላይነት ሀገር የሚገነባው ትውልድ የሚቀረጸው የሞራል ስብና በዛ ሀሳቢ ነው ቢልድ የሚደረገው የሚለውን ኢኒሽሽን መግዛቱ ቀላል አይደለም። ባለፉት ስርዓቶች በዚህ ደረጃ ኪነ ጥበብን ምናልባት ለሆነ ኦኬዥን ወይም ለሆነ ኢንሲደንት ለትግልና ከማታገያነት ባለፈ ለማህበረሰብ ከመሀል ረገድ ብዙም አልነበረም። ይህም ብቻ አይደለም። በእርግጥ ኪነጥበብን በሚመለከት ከለውጡ በኋላ የሰሩትን ስራዎች ስጦ እናያቸው። ከዚህ በትንሽ መቶ ሜትር ርቀት ላይ ጋ ኤግዚብሽን ፊትለፊት ላይ የሚገርም ስፔስ አለ። በጣም ብዙ አምፊ ቲያትሮች አሉ። በጣም ብዙ የክሪኤቲቭ ኤንቫይሮመንት ወይም ስፔሶች አቴ ኤቭሪዌር መሆን የሚችሉ ናቸው። በቁጥር በዛው ልክ በጣም ብዙ ናቸው። የሰሩትም በዚህ አግባብ የተሰራ ነው። ይህንን እንደ አንድ ግለሰብ በማየቴ ትልቅ ኩራት የሚሰማኝ ነው። ለዋናቀ ተመልካቶቻችን ተመልካቾቻችን የህፃናትና ወጣቶች ቲያትር ቤት እንግዲህ አዲሱ ህንፃ መገንባቱ እና መጠናቀቁ ምክንያት አድርገን የቀድሞውንም አሁን ያለበትንም ደረጃ አስቃኘናችሁ። ቆይታችንን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ሳምንት በሌላ የአዲስ መዝናኛ ዝግጅት እንገናኛለን። ቻቻ